ሰላም ዩቱብ፣ ተደረመሎ በላይ ብሎ ተመልሻለሁ። በዛሬ ቪዲዮ ቡክሬስት ሮሜኒያ ነው የምንገኘው። ዞር ዞር እያለን የሮሜኒያን ባህል፣ የኦልድ ታውንን፣ የቡክሬስትን ታሪክ ደግሞ እየሰማን ምግባቸውን እንበላለን፣ ፈታ እንላለን፣ አሪፍ ጊዜ እናሳልፋለን። ተከታተሉ ወደ ቪዲዮ ዋው አይ ለማንኛውም እንግዲህ የምንገኘው አሁን ቡክሬስት የሩሜኒያ ዋና ከተማ እዚህ ኦልድ ታውን ነው የምንገኘው። ኦልድ ታውን ማለት የቡክሬስት የመጀመሪያዋ ከተማ ማለትም፣ እስከ መጨረሻ ብትሄዱ፣ እስከ 16ኛው ሴንቸሪ ወደ ኋላ ብትሄዱ፣ ኦልድ ታውን ከተማ የድሮዋ የመጀመሪያዋ ከተማ ነች። እዚህ ቦታ እንግዲህ ያው እሱ እንደነገረኝ ከሆነ ይሄ ፓርት ከዚህ በኋላ አይፈርስም ብለኛል። ማ ሮሜኒያ ላይ ሲገነባ ሌላ ቦታ ራቅ ያለ ቦታ ነው የሚገነቡት ማለት ነው። ስለዚህ ከ15ኛው ከ16ኛው ዘመን ጀምሮ ይሄ ቦታ እንደዚሁ እንዳለ ነው የሚሆነው። እንደምታዩት ሲያሳያችሁ፣ በስመ አብ የሚያምር የኢሮፕ አይነት ቢልዲንጎች አሉ። እንግዲህ ጋይስ፣ ቀናችንን የምንጀምረው ካሩኩ ቤሬ የተባለ አንድ የሮሜኒያ ኦልድ ታውን ላይ በጣም ታዋቂ ምግብ ቤት ነው። ከ1879 ጀምሮ ለ145 ዓመት የቆየ ምግብ ቤት ነው። እዚህ ምግብ ቤት ብዙ ፌመስ አርቲስቶች ይሄዳሉ። ቱሪስቶች ራሱ የመጡ ብዙ ጊዜ ይሄዳሉ። እንደገና ደግሞ ቤቱ ስትገቡ ላይክ ሙዚየም እንደምትገቡ ነው የሚሰማችሁ። ስለዚህ አሁን ካለንበት አንድ አሩ ነው 30፣ 50፣ 100 ሜትር ትላል እንደሚያክሶ ነው ይላል እንሄዳለን ማለት ነው። የሮሜኒያ ምግባቸውን እንሞክራለን። የሮሜኒያ ምግብ ትንሽ ፖርክ ይበዛዋል። ታዋቂ ምግባቸው ምንድነው ብሪባሮ? ሰርማሌ ሳርማሌ እንግዲህ ጋይስ የሮሜኒያ ታዋቂ ምግባቸው ሳርማሌ ይባላል። ግን እሱ ምግብ ላይ ፖርክ ብዙ ይበዛዋል አይደል፣ ፖርክ ይበዛዋል። ስለዚህ ለኛ የሚሆን ነገር ካለ ገብተን እንበላ እና ከዛ ደግሞ ሙዚየሞች እንገባለን። ከዛ ደግሞ በጣም ያረጁ ጎጆ ቤት የሚመስሉ ቤቶችም አሉ፣ እዛ ደግሞ እንገባለን። በጣም አሪፍ ጊዜ ነው የምናሳልፈው። ተከታተሉ። አይ ጋይስ ወደ ሬስቶራንቱ ጋር እየሄድን ነው። ብሮ ላይክ አላዋሻችሁም። እዚያ አካባቢ ኦልድ ታውን ጋር ስትመጡ እንደ ስፔንና ፖርቹጋል አይነት ስሜት አለው። ያው ምክንያቱም የሚታወቀው በኦልድ ታውን ስለሆነ ስፔንም የድሮ ፎቆች ነው ያሉት። በተረፈ እንዲ ነው ያምላላ ሲያሳያቸው እዛ ጋር ራሷቸው ባበደ ነው። አይ ቲንክ ሬስቶራንቱ ይሄ ነው። እንግዲህ ጋ እዚህ ጋር ሰዎች እየበሉ ነው። አዎ ሬስቶራንቱ እዚህ ነው። ግን ውስጥ አንተ ውስጥ ጨለማ ይመስላል። አይተኸዋል? አይ ቲንክ እዚህ ጋር ሪዘርቭ ማድረግ አለብን መሰለኝ። አይመስልህም? ሄሎ እንግዲህ ቼክ ልታረግ ነው። ሁለት ሰው ውስጥ ብዙ ጊዜ ቀጠሮ ለማንኛውም ሁለት ሰው እንገባና የአንድ የሮሜኒያ ነገር ካለ እንሞክራለን። ፖርክ የሌለው ፖርክ የሌለው። ፖርክማ ማነው ይበላል ውስጥ አቸ በጣም ነው የሞተ ቦታ ውጭ አይሻለንም። ደንጅን ውስጥ ነው የገባ። አይ ጋይስ እንግዲህ አሁን ካሩኩ ቤሬ ሬስቶራንት ገብተናል። ታች ሆነ ነበረ ግን ጨለመብን ለመብራት ስለዚህ ከላይ መተናል። ኦ ማይ ጋድ በጣም የሚያምር ቤት ነው። ዲስ ኢዝ ላይክ የሆነ የድሮ ሆቴል ነገር የለም። እንደዛ ነው የሚሰማው። የድሮ ሆቴል አይነት ቫይብ አለው። ስለዚህ ምግብ እናዛለን፣ ቀመስ ቀመስ እናደርግና ወጥተን በድጋሚ ሮሜን ዞራለን። አሪፍ ጊዜ ነው የምናሳልፈው። ትረስሚ